በጣም ነው ዛሬ። ሌላ ሰው ነው እዚህ ጋር የሚያክል መላጣ ሰውዬው ነው ሲጋራ የሚያጭ ሰው አመጣችብን ዛሬ ደግሞ። እስኪ በጣም ነው የምለው ሰሚ እሱ የዩቲን ድራማ ምናምን እሱ ሚደራርሰው የዩቲዩብ ድራማ ምናምን እሱ መሰለም አለበት እኮ ሲሳይ ታደሱን፣ አለ እንደ ማለት የምንገናኘው ሁለት አጠራ አጠራ ያሉ ትእዛዝ መሰል ጸሎቶች ልናገር ስል ነው። አንደኛው እና ሁለተኛውና ዋነኛው ደግሞ ነው ወደፊት ልጁ አሁን ላይ የምታወቅበትን ደርባባይ ንፍቶ የሚለውን ስሜ እንዳይሰሙት ብቻና ብቻ ነው። እኩለ ሌሊት የደርባባይን ስም እየጠራው አፍንጫ መቆጣጠሪያ ድርችን ላይ ያልኩ ማልበስ መታወቂያ ነው። አሁን አሁንማ የሰፈር ሰው እንደ ምልክት መጠቀም ጀምሯል። ደርባባይን ቁሰቁሮ የሚያድርበት ትጓጠዘው ካነሱ ገስተናል ይባላል። ማፍቀር አፍቀሩ መሰቃየት፣ አንድን ሰው ነፍሱ እስኪጠፋ መደን እንደ ሃጥያት የሚቆጠርበት ዓለም ላይ ሆኜ የኔ ደርባአባይን ማምለክ፣ የኔ ደርባባይን ብዬ ራሴን መጣሌ እነሱ ጋር ሲደርስቃልን

አዳዲስ ቲክታከሮችን ማሰልጠን ምናምን ቀላል ነው እንዴ እስቲ የትኛው ቲክታከር ነው ቫይራል እንዴት እንደሚወጣ አሳየኝ ብለ ሁ የሚያሳየኝ ቫይራል እንዴት እንደሚወጣ አይደለም ገንዘብ ሰርቻለሁ አውጡልኝ ብትሏቸው ግማሹን በልቶ ነው የሚያወጡላችሁ እስ ጌ ነው ይህን ልጅት ነው የማውቀው ያየ ወይዬ ገንዘብ ሲያስከፍል ስልጠና የተሰጠ እንዴት አንተ የማን ጊፍተር ነበርክ

ቢንቲ ነው አራፋ እንትና በባለፈው ማን ነበር? ደግሞ ማን ነበር? የሆነ ልጅ ሙስሊም ልጅ ያሸነፈው ስሙ ማን አሁን እና እኮ ይሄንን አሁን የዘንድሮን አዶናይ ነው ይላል እጂ ሲሳይ ነው የሚያበራ። አንቺ ደግሞ ሲሳይ ነው የሚበራው እየመራ ነው። ሲሳይ አሉ ለሱ አዶናይ እየመራ ነው። ግን አሁን ምን እድል አለ መሰለህ፣ ሀምሳ ብር ምናምን ወይ ሀያ ብር ከፍለ ድምጽ መጨመር ትችላለህ። ሞር አሁን አንተ እንትን አንተ መጥና ሊን መጥና ሀያ ብር ትከፍላለህ፣ ሶስት ድምፅ ትጨምርላታለህ። አላም እውነት ወይ? ገርማሙጃብል ነው። እንደዛ ከሆነ ሀብታም ፎሎወርስ ያለው ሰው በጣም

በነገራችን ላይ እኮ የሚመርጡት ናቸው እኮ መርጠው የሚልኩት እኮ ናቸው። ኪያ የሚመርጡት መጀመሪያ ቦት ከመውጣታቸው በፊት የሚመርጡት እነዚህ እነዚህ ሰዎች ይመረጡ ብሎ የሚልኩት አሉ፣ እራሳቸው ሲቶከሮች ናቸው። እሱማ መጀመሪያማ ተወዳድረዋል እኮ እንትን ውስጥ ለመግባት፣ ውድድር ውስጥ ለመግባት እራሱ ተወዳድረው ነው ተወዳድረው ነው። እዛ ውስጥ ካልተመረጥክ አትገባም። ሲደውሉልሽ ጣት እንደሱማ ነበር እኮ እኔ ኢትዮጵያ እያለሁ ነበር። በምንድን ነው ሳ አይገባቸው

ቆይ እኔ የምለው ግን እየደወሉ ደግሞ እኔ ለምን አላስገባችሁም ሲባሉ ኦ ሶሪ እያለው፣ ለምንድን ነው ነው? እሱ ላይ ዋንትያ ማስገባት ነበረባቸው። እንደ ዋንትያማ ግዴታ ገብተዋል። ሰርች አርግና እዩ ማን ማን እንደገባ ቪዲዮ ሰርቶ፣ እሺ በቃ ሶሪ ብሎ አድ የተደረጉትን ሰዎች እንትና ነው ባሪስ ነው ባይስማይስይስ የዛኔ እኮ ህዝብ ሲንጫጫ ነው ባይስ የገባው ነገር ግን ያ ሁለት ቪዲዮ ነው ምናምን የሰራችው ኪያ ከዋንቲያ ሞር በእንደዚህ ደግሞ የምትሸለመው ቢታንያ ናት። እኔ በኩል ደግሞ ለምን እንደንትን ያለጉ ወይም ደግሞ ካልቸርን ያስተዋወቁ ብለው ደግሞ ለምን እንደዛ፣ እኔም አልኩኝ ካልቸርን ያስተዋወቁ ተብሎ ቢመረጥ ዋንቲያ ትገባለች እንዴ? አንድ ካልቸርን ያስተዋወቁ ብለው ኤልሻሌም ትግባ፣ ኤልሻሌም ዋንቲያም ትግባ ሌላ ዩቲናስ አይዶንት ኖ ሌሎቹም እየመጡ ዋንቲያ ለምን መግባት ትችል ነበረ መሰላቸው። አንደኛ በአሸንዳ ጊዜ አስተዋውቃለች። በደቡብ ጊዜ ደግሞ ይሄ የሀላባ የጉራጌ የምናምን ስታስተዋውቅ ነበር። እንደ ሀገር አቀፍ የሚከበሩትንም ባህሎችን ነው እንግዲህ የሚነግራቸው። በሬቻ ጊዜ ደግሞ ሙሉ የኦሮሞን ከየክፍሉ እየለበሰች እየወጣች ስታስተዋውቅ ነበር። አደለም ኢቭን ሾርት ሙቪ ካላቀጠፋት በዝኛው ማካተት ይችል ነበር ሾርት ሙቪ እኮ ሁለት ነው አንድ ነው የሰራች ሁለት ነው እሱ አይገባም ግን በካልቸር ካለ በካልቸር በሚለው ብትገባ አዎ እንስማማበታለን በተቀረ ግን ይሄ ጣምሩ ቢያቸው ሊ ታውቂያቸዋለሻ ካልቸር ብላችሁ አንድ ካታጎሪ እንትን በሉ በያቸው ዝም ብሎ እኮ እየጨመሩ አይደለም። እንደ ይድነቃቸው አልጨመሩም። እንደዛ አልጨመሩም። ዝም ብላችሁ ስም አታጥቁ፣ አልጨመሩም። ይድነቃቸው የሚባል ልጅ ሰርቶታል። እነዚህ ሶስት ሰዎችን ነው ቪዲዮ ሰርቶ ለምን እኔ አልተጨመርኩም ስል ይቅርታ ብሎ የተጨመሩ ሰዎች ሰርች አድርጊ ና ይ አሁኑ ነው። ይሄ ጋዜጠኛው ልጅ ለምን አትፋቱኝ? ለምን የመጣው ተፋቱኝ? በእናታቸው አበባ ስቱ ጋይስ ጨረሻ መራጫ አደረጉኝ። እንደ ይጥፉ ከዚህ ቤተሰብ እንደ ምንድን ነው የሚሉኝ? እነዚህ ጤነኛ አይደሉም እኮ ውጭ የሚኖሩት አራት አምስት ኖሮ፣ እናንተማ ፍጠጡ። አበባም የላችሁ ወይ ችግር ወይ ችግር ወይ

ሰው እስኪ አበባ ካላችሁ ሸጡ። ዝም ብላችሁ አታፍጠቁ። እዚህ ተቀምጣችሁ የምታዩ እኔ ለምንድን ነው የሌለው ሰው ግን ያናደደኛል። ሊኖራችሁ ይገባል ጋይስ። እጃችሁ ላይ ተለቃለች። ማን እኔ? ያለ አይ መከረ። የምርሽን ነው ይኸው ጋይስ መጡ። ሊያ ባለጌነሽ እያሉ መጡ። አይ መከራዬ፣ አይ እቤትዬ። ሌላ ያናደደኝ ሙዳቸው ኢትዮጵያ ያለ ብቻ ነው እያሉ አንድ እንደቁ እንደው በርበር ቤት በሪከርድ አደረጉት። እንኳን ስታጥለቀልቁ ናቱ ስታጥለቀልቁ ብታድሩ፣ ምን እኔ እኔ እኔ ውስጥ አልናገርም። የመሰለኝን ፊት ለፊት ነው የምናገረው። ገደ ስማ ኪያ እንትን ቢኖርስ የሞድሬተሮች ዘርፍ ቤስት ሞድሬተር ሰቢ ቤስት ሪከርደር ቢኖርስ ኪያ ቤስት ሪከርደር ቢኖር ባይዞ ማና ማሸነፍ እንዳለበት ታውቃላችሁ። ምናሉ ብቻና ብቻ ይሄ ደግሞ ለራሲ ቆርሶ ያልታንስ ሆኖበት እኮ ነው። ኖ ምን አሉ አስበሽዋል ኢቭን ፎሎ የምታደረጉ አንድ ሰው የለ ፎሎ ታደረጋለች። አንድንም ሰው ፎሎ አካረ ቡና ጠጪ ያልክ መስሎኝ እኮ ነው

አይደለም አይደለም ለራሴ ቁርስ ያለችው አይደለም ኪያ አረ አሁን ለምሳሌ ሪካርድ አይደል ያለ ሰካሊ ያለው ነው ቤተሰብ ደብል ፑሽ እዚህ ላይ አሁን ለምሳሌ ካልቸር ምናምን ቢ ቢመረጥ ኤልሻዴ ነው ነው የሚመረጠው እኔ አሁንም ምርጫ ላይ ካለች ኤልሻዴ ነው የሚመረጣው እውነት ለመናገር አዎ አንተ እንደዚህ ነው ተራክ ሪካርድ ደ ሪከርደር ሊመርጥ የሚችለው ማንን ነው መሰለሽ? ለምን መሰለሽ? ለማንም አታሽቀብጥም። ማንንም ፖስት ብታረግም አንቺ ና አንቺ አውራሹ ኖ ፖስት የምታደርገው። ኢቭን በውስጥ ብታወሪያት አትሰማሽም። ምን አሉ ናቸው እኔ እንደ ልንገርሽ የሆነ ሰው ነው እኔ አልተጣላኋቸውም፣ ሴትዮ አታቀሳስሪም። ወላሂ ነው ያልተጣላኋቸው ምንም እኔ አጣላኛ እንደ ያምሻል እንደ ግን ግን አንተ እና ቤቢ አንተ እና ቤቢ ግን አሁን ተጣርታችኋላ። አሁን ቤቢ እናንተ ተጣርታችኋላ። አጣላንም ወላሂ አልተ- ባለፈው ለጊዜ ማሽንኩ ምን አልኩት ስታዋለች እ አይደለም ከጌሙ በኋላ ተጣልተዋል።